እንግልጅ እናቷ በብር ሸጠቻት። ገዝታውስ ወስዳ ሸጠቻት በብር የልጇን ህይወት ሸጠች። ከዛ በኋላ ከተለያየ ወንዶች ጋር እየሄድሽ እየተኛች ብር አምጪልኝ ትላታለች። አሁን እቺ ሴት ወታ ሚዲያ ላይ ስታወራ እናቴ እንዲያደረገች ሕይወቴን አበላሸችብኝ፣ እናቴ ሸጠች፣ እናቴ ለወንድ ገዝታውስ እየወሰደች ለአረብ ለምን ኢትዮጵያ ውስጥ እየሸጠችኝ እኔ እኔ እጄ ተኛለሁ። እኔን ትሰጣቸውና ገንዘብ ይሰጧታል። እኔን ተጠቅመው ሲጨርሱ ይመልሱኛል ወደሷ። እናቴ እኔን በመሸጥ ነው የምትደዳደረው ብላ ስትናገር፣ እናትሽ ናት፣ ምንም ብትሆን፣ ምንም ታርግሽ፣ እናትሽ ናት፣ ትሽጥሽ፣ እናትሽ ናት። እናቷ ስለወለደቻት ብቻ እሷን የመሸጥ የሱ መብት አላት። እንደዚህ ነው አበሻ ነው ያደረገው። በጣም ብዙ በእናቶቻቸው በደሉ በቤተሰቦቻቸው የተበደሉ ሰዎች ወጥተው የማያወሩት አበሻ እናት እናት ስለሆነች ምንም ታድርግ እናትሽ እናትሽ ናት። የእንጀራ እናት አግብታ በእንጀራ እናት እያስደፈረች ሕይወትሽን ሽንም አበላሽታ ብታ ነው። ለምን ትወልዳታለች ስልታበላሽ ስለወለደቻት ብቻ የማሰቃየት መብታላት እንዴ? ፈልጋ ኮን የወለደቻት እራሷ ፈልጋ ልጆች እኮ አምጡኝ ፕሊስ አምጡኝ ውለዱኝ ብለው እኳ ለምንወልዳቸው እኛ ፈልገን የወለድናቸው ፈልገን የወለድናቸው ልጆች ደግሞ ራሳችን ፈልገን ባስወለደን ሰው ስለተናደድን ወይ ያስወለደን ሰው ባላችን ስለከዳን ባላችን ጥሩን ስለሄደ እነሱ መበቀያ ማድረግ የማትፈልጉ ከሆነ ልጆቻችሁን ወስዳችሁ ማደጎ ቤት ሰጧቸው። ጥሩ ስንት ልጅ የጠመዋለ ወስዶ በፍቅር ያሳድጋቸዋል። ልጅን ግን እንደዚህ ያሰቃዩ ማሳደግ፣ እንዲህ ማድረግ ከዛ ያ ልጅ ደግሞ ወጥቶ ችግሩን፣ ቁስሉን ለህዝብ ሲናገር መደቆስ፣ እናትሽ ናት፣ ታርቅሽ፣ ዝም በይ ያ ማለት እንደዚህ አይነት ባለጌ እናቶችን ማበረታታት ነው ይሄ እኮ ጥሩ እናቶች እንዳይመሰገኑ ያደርጋል። ታውቃላችሁ ልጇን ልጇን ገስት ሐውስ ወስዳ ለአረብ ለፈረንጅ ሽማግሌ የምትሸጥ እናትና ለልጇ ሽንኩርት ቸርቸራ ማዲያ ታውጥታ ልጇን የምታሳድግናት እኩል እኩል እናት ከተባሉ ይችኛዋ እናት እየተበደለች ነው ማለት ነው። ሌላ ስም ይውጣላት እናት። ያችም እናት እችም እናት የምትባል እናት ናትሁን ምንም ታርግ ስለዚህ ይቺም እናት ልጇን የምትሸጠው እናት ሽንኩርት ቸርችራ ማዲያት አውጥታ አፍርድም ይበልታ ልጇን የምታሳድገውም እናት ሁለቱም እኩል ስማቸው እናት ከሆነ፣ ይቺ እናት ፍትህ ያስፈልጋታል። ሌላ ስም ይውጣላት። እኩል መጠራት የለባቸው፣ በአንድ አይነት ስም መጠራት የለባቸው። እንደዚህ አይነት ነውሮችን መሸፋፈን አቁሙ። አንድ እናት ልጇን እንደዚህ ስትበድል ነውሯ ካልወጣ አንገቷን ካልደፋች ነገ ሌላም እናት ትቀጥላለች። ገባችሁ? ልጇን ለእንትን ገዝታው ሶስት ለዲያስፖራ ሽማግሌ እየሸጠች በልጇ ሕይወት የምትቆምር እናት ካልተዋረደች፣ እቺ ደግሞ ጉልቻ መስዋዕትነት ከፍላ አፈር ድሜ በልታ የምታሳድገዋ እናት ተሳስናለች። እንደዚህ አይነት ባለጌ እናቶች ሲዋረዱ አንገታቸውን ሲደፉ ሌላዋ እኔም እንደዚህ ባደርግ እኔም ልጄ ላይ እንደዚህ ባደርግ እኔም ይሄ ነው የሚጠብቀኝ፣ ማለት አለባት ገባቸው። እናንተ ግን ኧረ እናት ናት፣ ምንም ታድርግ። በእንጀራ እናት ብታስደፍርሽን በእንጀራ አባት የእንጀራ አባት አግብት አታቁም እንደዚህ አይነት ታሪክ እንዳለ እስቲ ስለ ህይወት ላይ ግቡና እዩ። የእንጀራ አባት አግብታ፣ ከመጀመሪያው ባሏ ወይ ሞቷል ወይ ተፋተዋል። የወለደቻትን ሴት ልጅ የእንጀራ አባት የእሷ ባል ሰክሮ ገብቶ ሲደፍራት እየሰማች ጸጥ፣ እናቴ አድንኝ እያለቻት እየሰማች ጸጥ፣ ጎረቤት እንዳይሰማ የምትከላከል እናት እንዳለች ታውቃላችሁ? እኛ እየሸፋፈንን ዝም የምንል ከሆነ ይሄ ነገር ይበዛል። በቃ ይቺም እናት ስለተባለች፣ ስለተሞገሰች ያችም ትደግመዋለች። እኔም እንደሷ ልጅ አደርጋለሁ ማንም ምንም አይለኝም። ይቺኛዋን ግን ስናዋርድ፣ ያቺኛዋን ሌላ ልጇ እንድታሰቃ እየተዘጋጀች እና ትፈራለች። ረበሷ የደረሰ ስለዚህ ሰው ወጥቶ እንደዚህ ቁስሉ ሲያገባ አደቁሱ አይዞሽ፣ ያንቺ ጥፋት አይደለም፣ እሺ ውድ በቤተሰቦች በቤተሰብሽ አለመወደ በእናትሽ አለመወደድሽ በስድስት ወርሽ እናትሽ አንቺን መጣሏ አንቺ መጥፎ ሰው ስለሆንሽ አይደለም። ገባሽ? አንቺ ፍቅር ስለማይገባሽ አይደለም። አንቺ የማትፈለጊ ስለሆንሽ አይደለም። እናትሽ ስለማታውቅ ነው። አንድ ሰው ዋጋ ለምሳሌ በጣም ውድ ብራንድ ዕቃ አለ አይደለ? ይሄ ፕራዳ፣ ኤልቪ ምናምን እንደሚባሉት አይነት በጣም ውድ ቦርሳ ኦር ልብስ ምናምን አሉ አይደለ? አንድ ከገጠር የመጣ ሰው ኤልቪን አምጥተሽ ሌላ በጣም ኤክስፔንሲቭ ብራንድ ዕቃ እና ዝም ብሎ ቺፕ እቃ አምጥተሽ የቱ ይሻልካል ብትይ፣ ምናልባት ርካሹ ከለሩ ስለሚያምር ወይ የሆነ ነገር ሊመርጥ ይችላል፣ ዋጋውን ስላላወቀ፣ የዚህኛውን የኤክስፔንሲቭ ብራንዱን ዋጋ ስላላወቀ። እሺ ይሄ ሰውዬ ዋጋውን አለማወቁ ብራንዱን ጥፋተኛ ነው? ይፈረድበታል? እቃው ውዱ ዕቃ ይፈረድበታል? ጥፋተኛ ነው አይደለም። እናት የንቺን ዋጋ አለማወቋ የንቺ ጥፋት አይደለም። እሷ ታቅም በቃ ይሄኛው ከገጠር የመጣው ሰው የዚህም ብራንድ ውድነት የዚህም እቃ ባለትዳር ስለሆነች እንግዲህ ያው እኔ መትልላት አልችልም፣ ባለትዳር ነኝ ብላ ቀሺ ኪንግ ሳይሆን ሌላ ነገር ግን ማለት ይችላል። አለንም ወንድ ልጅ ምንም ወንድ አለ ምንም ወንድ ሰውዬው ምናምን አይደለም እኮ አንተ ትችላለህ፣ ትለያለህ። አይደለም ምን አልከል አይደለም፣ ወንድ አይደለም። ይገርታል ግን ወንድ አይደለም። ሴት ግን አምተሽ የፈለግሽውን በይ ብድኝ፣ ምንም ችግር የለብኝ ማለት ወንድ ግን አይደለም። ይህን ነገር ተነጋግረን ነው ማለት የምንጩተው ሪከርድ የሚያደርግ ሰው ስላለ ወንድ ከሆነ ወንድ እኔ ምንም ማለት አይደለም፣ ግን ሴት ከሆነች ምንም ችግር የለብኝ።

እባላለሁ የማዳም ቅመም ነኝ። በቅርቡ ከዱባይ ነው ኢትዮጵያ የገባሁት። አዲስ አበባ በልዩ ስሙ ጀሞ አንድ ለሆነ ጉዳይ ሄድኩኝ። ከቀኑ ስድስት ሰዓት አካባቢ ነበረና፣ አንድ ሙሉ ሱፍ የለበሰ ትልቅ ሰው ከኋላዬ መጥቶ ሰላም አለኝና፣ ፖስታ ቤት የት አገኛለሁ? ፓስፖርት አሳድሼ እዛ ውሰድ አሉኝ አለኝ። እኔም እዚያ አካባቢ አላቅም የእኔን ያሳደስኩት እዛው ዱባይ ነው አልኩት። አንቺ ተገላግለሻል አለኝ። እነሱም ጣጣ አበዙብን ድሮ ከሚግሬሽን ነበር የምንወስደው አሁን መንከራተት ሆነ እያለ እያዋራኝ እኔ የምፈልገው ሱቅ ስደርስ ደረስኩኝ። ፍራንቸር ቤት ነበረ። ከዚያ ዋናው አከፋፋይ እኮ ትንሽ እንደ ሄርሽ አለ እዛ ይቀንሳል አለኝ። እውነት መስሎኝ ተከተልኩት። እሰይ ከዚህ አንድ ወንድ ና አንድ ሴት ሆነው ከኋላችን መጡና ከአረብ ሀገር ለመጡት ቦታ ለመስጠት ይህ እኮ የተበላበት ነው። ቆይቷል እኮ የሚመዘገቡበት ቢሮ እዚህ ሰፈር ነበረ። ትናንት መተን ነበር፣ ግን ዛሬ ጠፋብን አሉ ሰውየው በዚህ ነው፣ ኑ፣ እኔም ቀጠሯለኝ አላቸውና ሴቷን፣ እኔን እህቴ አንቺም ልትመዘገቢ ነው ከውጭ ነው የመጣሽው አለችኝ። እኔም አይ አልሰማሁም፣ በእርግጥ ከውጭ ነው የመጣሁት አልኳት እና ነይ አብረን እንመዝገብ አለችኝ። እኔም አይ ነገ እሄዳለሁ፣ አሁን ፓስፖርትም አልያዝኩም፣ ከውጭ መምጣቴን የሚገልጽ ምንም ማስረጃ የለኝም አልኳት። ይህን እያወራን አሁንም እንደ ዝንጥ አሁንም አንድ ዝንጥ ያለ መነጽር ያደረገና ዶክሜንት በእጁ የያዘ ሰው ከፊታችን ይሄዳል። ልጅቷም እንደውም ይሄ ሰውዬ እዛ ነው የሚሰራው፣ ነይ እና ማከራ አለችኝ። ሂደን ስንጠይቀው ችግር የለም ማስረጃ ባይኖርሽም ሲስተሞ ያሳያል እና ቆጣ ብሎ እኔ መንገድ ላይ አላስተናግድም ቢሮ ነው አለ። አሁንም ትንሽ እንደተራመድን የምታምር የቤት መኪና ቆማለች፣ ሹፌሩም ውስጥ አለ። ከዚያ ይሄ እዛ ቢሮ ይሰራል የተባለው ሰውዬ ይህች መኪና የመስሪያ ቤት መኪና ናት፣ እሺ ካለ ይዞን እንዲሄድ ይዞን ይሄድ አለ። እነዚህ ሰዎች እኛ ቢሮ የሚሄዱ ባለጉዳዮች ናቸው፣ አብረውን ይሄዱ፣ ተባብራቸው ተባበራቸው አለው። ያስቆጣኛል ካለ በኋላ በቃ ግቡ አለ። ገባን። ከዚያ ምን እንደሆንኩ አላውቅም። ስልኬን በእጄ ይዘው ያገኛቸው ከክፍለ ሀገር ባለ ባለጉዳዮች ሲደውሉ ያየሁት ግን አላነሳም። አላነሳም። ሌላ ስልክ ሲደውል ነበረ ግን አላነሳም። አላነሳው እያየሁት እኮ ነው። ከዚያማ የሆነ ኮብልስጦን ውስጥ ወሰዱኝ። ሴቷ ከአንገቴ ሀብሉን ፈታች፣ ግን እያየኋት እኮ ነው። ወንዶቹም ቦርሳ፣ ስልክ፣ ሰዓት፣ ብርም ወርቅም አይገባም ብለው ሁሉንም ተቀብለውኛል ወደ 28 28 ሺህ ብር የገዛሁትን ስልክ ዱባይ ያሉ ጓደኞቼ በሰላም ግቢ ብለው የሰጡኝን የአንገት ብር፣ በቦርሳዬ የነበረውን ከመቶ ብር በላይ ከመቶ ብር በላይ ብር ቦርሳዬንም ጭምር ወስደው መጀመሪያ መታወቂያሽን እዛ ቤት ሄደሽ ኮፒ አድርጊ ብለው አውርዱኝ ያሉኝ ቤት ስደርስ ኮፒ ቤት ሳይሆን ቢራ ማከፋፈያ ነው። ነቅቼ ዙሬ መኪናውን ሳይ ሂደዋል። በጣም አዝኛለው። በእኔ የደረሰ ማንም ማይደርስ ተጠንቀቁ በሉልኝ። ይህ እኮ በጣም የቆየ ነው። በነገራችን ላይ በጣም ቆይቷል። ይህ ማለት ነው። ይህ በጣም ቆይቷል። ይሄ የተበላበት ነገር ነው የሁሉ የሁሉ ሰው እስከምታገኝ ከምታገኝ ድረስ ባለ ታክሲው ቢሮ ነው የሚሰራው የተባለው ሰውዬ፣ ሁለቱ ያገኘቻቸው ወደ አራት ሰው አገኘች፣ ግን አልነቃችም። እስከዛ ድረስ ብቻዋን ማዳም ቤት ስለኖረች ሰው ሲከባት ብርቅ ሆኖባት ነው። የኔው ወፍ እኮ አይገርምም። በዱባ ሞቱላል ህዝቤ፣ በሌብነት ዲግሪ ተይዟል ቀላል። ሱፍ የለበሰ አትመን የሚባለው ለዚህ ነው። የሰው ሀገር ገነት አይደል እንዴ? ሰው በገዛ ሀገሩ እንዴት በጠራራ ፀሐይ ይዘረፋል? ያውም በዚህ ልክ ተደራጅተው አታሳዝንም። አምናችሁ መከተሏ እራሱ የዋህነት እኮ ነው፣ ግን ሰው ማመን ከባድ ነው። አንቺ ማበዛሽው የማታውቂው ሰው ተከትለሽ ሲባል አልሰማሽም አልስ። አልሸማሽበት ቦታ ጉዳይሽን ያልሆነውን ነገር ለማስፈጸም ጦል ጦል ማለት አልነበረብሽም። ሌባ እንዳለ ሁሉም ይነገራል እኮ በጣም ነው የገረመችኝ። ይህ ሁሉ ሰው እስከሚሰበሰብ ድረስ። በተለይ አረብ ሀገር ያላቸው እህቶች፣ ሀገር ስትገቡ ብቻችሁን አትንቀሳቀሱ፣ ወንድሞቻችሁ ጋር ተንቀሳቀሱ። በየት መጠው ምን አስነክተው እንደሚዘርፏቸው አታውቁም። እዥት የመሰለ እኔ ብቻ ነው ቀለ እንደው በተለይ እንደው ተበይ ቢልሽ እንጂ በዚህ ጊዜ የምን ቤት ስህተት አለና ያው እየፈረሰ ለአንቺ ይሰጡኛል ብለሽ አምነሽ መከተልሽ ምስኪን ነሽ። ተከታታይ ፊልም እንበለው። አያድርስ ነው። ያሳዝናል። እዚህ ከዚህ ድረስ የሚያሳዝን ነገር የዛሬ አስር አመት እኔንም ልክ እንዳንቼ ካዲስኮ አደባባይ ሶስት ወንዶች እንዲህ አድርገውኝ ነበር። ስልክ ነበር የስኮት ብርም ቦርሳም ውስጥ ይዤ ነበረ። በጣም ሩቅ መንገድ ስለሆንኩ ይህን ይሁን አላውቅም፣ የሚያፈዘኝ ነገር እየለቀቀኝ ሲሄድ ከሶስቱ አንዱ በርቀት ስልክ እያወራ እየዞረ ሲያየኝ፣ በጣም ደንግጬ ሩጬ ይዤው የአዲስ አበባ ሕዝብ ድረሱልኝ፣ የኢትዮጵያ ሕዝብ ይፍረደኝ፣ አረብ ሀገር ሰርች ገዛውስ ስልኬን እና ብሬን ዘረፈኝ ብዬ ጮቸውኩኝ። ሰው ተሰብስቦ ያዘልኝ። ከዛን ፌዴራል ፖሊስ መጥቶ እየደበደበው ሲጠይቀው ካደው ጎዳኝ እምቢ ጠላት ነው ብሎ መለሰለት። ከዛን ፌዴራሉን ስልኩ አስደውለኝ ብዬ ለመንኩት። እሱም እሺ ብሎ ስልኩን ደዊ ብሎ ሰጠኝ። እኔም ተቀብዬ ወንድሜ ጋር ደወልኩ። የት ነሽ ሲለኝ ደንግጬ ስለነበር ቦታውን አላውቅም ስለው ለባለ ስልኩ ስጭ ስጠይቀው ሲለኝ ሰጠሁት እና ቦታውን ሲጠይቀው ወንድሜ መኪናውን ይዞ ሲበር መጣልኝና፣ ሌባውን ሲጠይቀው አላየሁትም አለው። ወንድሜ ለፖሊሱ ዘወር አድርጌ ልትጠይቀው ብሎ ወደ ውስጥ አስገብቶ እገላሃለሁ ብሎ ሲያስፈራራው፣ ሁለት ጓደኞቼ ጋር ነው፣ ቆይ ልደውል ብሎ ደውሎ ስልኩንም ሙሉ የወሰዱትን ንብረቴን የሌባውን ባለቤት የሁለቱ ሌቦች ተቀብላ ጥቁር አንበሳ ሆስፒታል ጋር ሰጠችን። እግዚአብሔር ይመስገን፣ ንብረቴ ሙሉ ተመለሰልኝ። ወንድሜ የእናቴ ልጅ እግዚአብሔር እድሜና ጤና ጋር ያድልህ፣ መመኪያ አባት ምትክ። ወይ አንቺ መምን ተዘረፍሽታል፣ እናቴ እኔ በሁለተኛውም ቀን መፈዘዙ አለቀቀኝ። መኪና ሊበላይ ነበረ። ይገርማል አይገርም። ለምንድን ነው ለማንም መንገደኛ ከውጭ እንደመጡ የሚናገሩት? ብርቅ ነው ከውጭ መሄድ ያውም ዱባይ እኮ በጣም ይገርማል። አፍዝዝ አደንዝዝ ናቸው። እሱማ ሊሆን ይችላል። ሺ ያድርስ ብሎ ወደ ለማንኛውም ቤተሰቦች ደህና እደሩልኝ። መልካም አዳር።